ወደ ሶስተኛው ነጥብ እንምጣ። እንደዚህ ያለው እውነት ማለት በእርግጥ ጥያቄው እራሱ በጣም ነው የሚያስገርመው። ለምን ከመጽሐፍ ቅዱስ ነው እርሱን ያወጣነው። የዘላለም ሕይወት አላቸው ከዛ በኋላ አይጠፉም ብቻ እኮ አላለም ጌታ፣ ለዘላለም እኮ ነው ያለው። ልክ የዘላለም ሕይወት ስንል ለዘላለም አለመጥፋትም አብሯል። ይህን ቃል መናገር ኃጢአትን ያበረታታልን? መቼስ የጌታን ቃል ነው የተጠቀምኩት። እንዴት አድርጎ ኃጢአት እንደሚያበረታታ አላውቅም። ግን ጥያቄ ስለሚነሳ ሰዎች ጋር እስቲ እንወያይበት ማለት አማኝ መጀመሪያ ኃጢአት ሊሰራ የሚችልበት እድል አለ ወይ የሚለውን መፈተሽ በአንድ በኩል ጥሩ ነው። ስጋ የለበሰ ሰው መጀመሪያ መደረግ እንደሌለበት ኃጢአት ክርስቲያን ሊያደርግ እንደማይችል ከነገረን በኋላ፣ ወይም ማድረግ እንደሌለበት ከነገረን በኋላ ግን ደግሞ ተሰናክሎ ሊያደርግ እንደሚችል ደግሞ ይጠቁመናል መጽሐፍ ቅዱስ። ይሄንን እናንብብ። አንደኛ ዮሐንስ ላይ የምንሄደው ከዚህ አኳያ ነው። አንደኛ ዮሐንስ ምዕራፍ አንድ ላይ ወደኋላ መለስ ብለን ነው የምናነበው። ቁጥር ስምንት ላይ ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትን በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመንና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም ይላል። ስለዚህ ይሄ የዳኑ ሰዎች ህብረት ያላቸው ሰዎች ሆነው እየተሰናከሉ ኃጢአትን የሚያደርጉ ሰዎችን የሚመለከት ነው አውዱን ስንመለከተው ማለት ነው። ግን ምዕራፍ ሁለት ቁጥር አንድ ላይ ቀጥታ ምንድን ነው የሚለው? ልጆች ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ይላል። ስለዚህ መደረግ የለበትም፣ ሊያደርግም አይችልም። አዲሱ ማንነት እየጠላው ነው ኃጢአትን እንደው ተሰናክሎም እንኳን ካደረገው ከዛ ግን ይቀጥልና ምን ይላል ማንም ኃጢአትን ቢያደርግ ይላል፣ እንደገና እንዳታደርጉ ጽፍላችኋለሁ ካለ በኋላ ማለት ነው። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይለናል። ክብር ለእግዚአብሔር። ስለዚህ ተበረታቶ ሳይሆን አንድ ሰው ተሰናክሎ ሳይፈልግ ሳይወድ ኃጢአት ሊያደርግ ይችላል። የዳነ ሰው፣ የዘላለም ሕይወት ያገኘ ሰው በዚህ በስጋው ማደሪያ ውስጥ እስካለ ድረስ አልፎ አልፎ ሳይፈቀድለት ግን፣ በቃ ተጠላልፎ እየጠላው ማለት ነው። ምናልባትም ድንገት ተሳስቶ ቢዋሾ፣ የሆነ ነገር ቢያደርግ፣ እየቆጨው እየተጸየፈ ራሱንም ያንንም ኃጢአት በዚህ መንገድ ሊደረግ የሚችል እንጂ በመበረታታት የሚደረግ ኃጢአት የለም ሰዎች ሊያውቁ የሚገባው ይሄንን ነው እንዳታደርጉ ካለ በኋላ ቢያደርግ ሲል ድካማችንን አውቆ ነው ድካማችንን ታሳቢ አድርጎ እንጂ ኃጢአት እንድንሰራ ፈቅዶልን ስለምናደርገው ኃጢአት አይደለም የሚያወራው አንዲት እናት ልጇን ሁለተኛ እዚህ ቆሻሻ ላይ እንዳላገኝህ ብላ መመሪያ ሰጠችው አደለ እንዳታደርግ አለችው እሱም በቃ ማድረግ የለብኝም እሺ ብሎ በቃ ቆሻሻውን አልወደደውም ራቀ ግን መልሳ ታየዋለች እንደገና ድንገት ቢቆሽሽ ሳሙና ታዘጋጃለች መቆሸሽ እንደማይቀር ታሳቢ ታደርጋለች አይደል ያ ማለት ግን እንድትቆሽሽ ፈቅጀላለሁ ማለት አይደለም ወይም በቃ ያ ልጅ ወደ ቆሻሻው እንዲሄድ የሰጠችው እድላለ ማለት አይደለም። እሷ ሳሙና አዘጋጅታለችና እሷ ልጅን በንጽህና ጠብቃለሁ ብላ ለራሷ ቃል ገብታለች እና ያ ብቆሽም እናቴ ታጥበኛለች እያለ እንዲንደባለል ነው። እንደሱ አይደለም። እውነተኛ ልጅ በሚሆንበት ጊዜ፣ በሚበረታበት ጊዜ በእናቱ ፈቃድ እየሄደ ሲለምድ እኮ ራሱን እየጠበቀ ነው የሚሄደው አቅጣጫው ያን ቅድም ወንድም ጸጋ ይጨርሰዋል። በቃ አዲሱ ህይወት በምንም መንገድ ከኃጢአትና ከአመጽ ጋር የሚስማማ አይደለም። ወንድም ሮዳስ እንዳልከውም አሮጌው ተሻግሮ በአዲሱ ላይ ተጽዕኖ እያደረሰ ገዢው ሊሆን አይችልም። አንዳንዴ ነው መሰነካከል የሚፈጠረው። ሮሜ ሰባትን እዚህ ላይ ማንሳት በጣም መልካም ነው። አደን እንደ እምወደውን ያንን አላደርግም እምጠላውን ያንን አደርጋለሁ። እየጠላን ነው ነው የምናደርገው ከተደረገ ከብለን ነው ኢፍ ከተደረገ እያልን ነው የምናወረው እንጂ ሊያደርግ ይችላል በሚል መነሻ አይደለም። ይበረታታል በሚል መነሻ አይደለም። እና ብዙ ሰዎች ይህም ፖይንት ማወቅ አለባቸው። በፍጹም አይበረታታም። ሊያደርግ ከቻለ ተሰናክሎ በተደጋጋሚም እየተነሳ ያለው ጉዳይ ክርስቲያን በሚድንበት ወቅት ያገኘው ማንነት ነው ለአሁን ህይወቱ ተጽዕኖ የሚያደርግበት። ማለት የሆነ ክርስቲያን ይሄን አድርግ ይሄን አታድርግ በሚለው ሳይሆን፣ ባህሪው ያገኘው ማንነት ኔቸሩ፣ በክርስቶስ ኢየሱስ ዳግም ስንወለድ ያገኘነው ማንነት ይህንን የኃጢአትን የመለማመድ ህይወት አይፈቅድልንም። እንደው ጸግሽ እዚህ ጋር ላነሳ የምፈልገው አንዳንድ ጊዜ የስህተት ትምህርቶች አሉ ለምሳሌ የዘላለም ህይወት አይጠፋም ይልና አንድ ሰው ነገር ግን ኃጢአት ብናደርግ ብሎ ሊያስተምር ይችላል። እና ሰዎች እንዲህ የሚያስተምሩ አሉ ማለት መጽሐፍ ቅዱስ ላይ ያለውን እውነት እንሽረዋለን። ሌሎች የከበሩ እውነቶች አሉ መጽሐፍ ቅዱስ ውስጥ፣ ነገር ግን እነሱን ተገና አድርገው ብዙ የስህተት ትምህርቶች ይወለዳሉ። ከዚህ ጋር ተያይዞስ እንዴት ልናየው እንችላለን? ማለት አንዳንድ ሰዎች እንደዚህ የሚባል እኮ ሰምተናል፣ የዘላለም ህይወትን አይጠፋም ብለው ግን ኃጢአትን ያበረታታሉ እንደዚህ አይነት ሰዎች ገጥመውናል የሚሉ ስላሉ ሲግረ መንገድ እንጨምረ ብታነሳ ምንድን ነው፣ እንግዲህ ያው ሁልጊዜም የእውነትን ቃል በትክክል መረዳት ያስፈልጋል። ሰዎች ልህ አጋፍተውን የእግዚአብሔርን ቃል ልንሽር አንችልም። አንድ አባባል አለ፣ መዳን በእድል አይነት ትምህርትም አለ፣ በዕጣ ወይም በምርጫ በቃ ከተመረጥክ ጥሩም ሁን መጥፎም ሁን እግዚአብሔር የእሱ አድርጎሃል። ስለዚህ እንደዚህ ከሆንክ ኃጢአት ስታደርግ ብትውል ምንም አትጠፋም የሚል አባባል አለ እና ይሄ አያስኬድም። የተወለደ ሰው ባህሪው እንደሱ አይደለም። ወይም እዚህ ምርጫ ውስጥ የተካተተ ሰው፣ እግዚአብሔር ከዘመናት በፊት የመረጠው ምርጫ አካል የሆኑ አንድ ወንድም፣ አንድ ክርስቲያን በኃጢአት የሚደሰት ማንነት የለውም። ቅድም በደንብ እንደገለጻችሁት ማለት ነው እና ኃጢአት የሚያበረታታ ማንነት ካለ ሰውየው እንጂ የተሳሳተው መጽሐፍ ቅዱስ በዘላለም ህይወት ላይ ግን አንድም ቦታ ላይ ጥያቄ የለውም ሁልጊዜም ህይወቱ የዘላለም ነው የዳነ ለዘላለም ድንዋል ነው እንኳን አሁን አይደለም በብሉይ ኪዳን እንኳን ካያችሁ ይሄ የጠፋ ማንነት ያላቸው ሰዎችና የዳነ ማንነት ያላቸው ሰዎች ይለያያሉ የዳነ ማንነት ያላቸው ሰዎች ምንድን ነው የሚያደርጉት? ቶሎ ንስሐ ይገባሉ፣ ይመለሳሉ። የጠፋ ማንነት ያላቸውስ ብዙ ማየት ትችላለህ። ከቃየል ጀምሮ ስንመለከት ቃየል ስለ ኃጢአቱ አይደለም ንስሐ ይገባ የነበረው ምንድነው? በቃ ያገኘኝ ይገለኛል፣ ምልክት አድርግልኝ፣ ከእግዚአብሔር ፊት ወጣ። እንዲህ እንዲህ ነው የምንመለከተው። ኃጢአተኛ ይሄ ያልተለወጠ ማንነት እንዲሁ የመጠጋገን ስራ ሊሰራ ይችላል እንጂ ወደ እግዚአብሔር ጨርሶ የመምጣት እድል የለውም። እና የዳነ ኃጢአትን ሊያደርግ የማይችልበት ምክንያት አላደርግም ስላል አይደለም። ቅድም ግርማ ያነሳው ጥቅስ ብዙ ጊዜ ለማስፈራሪያነት እንደውም ብዙ ጊዜ የሚጠቅሱት በህብረት ውስጥ ሊደር የሆኑ ሰዎች ናቸው ይባላል። በዕድሜም ገፋ ያሉ ሰዎች ዋ አጢያት የምታደርጉ ከሆነ ምናምን ለማለት ይሞከራል። ግን በፍጹም ስጋታችን በሌላ መንገድ ነው መቅረፍ ያለብን፣ ወይም ደግሞ ሰዎቹ ላይ የበለጠ መንፈሳዊ ህይወት እንዲገባ ማድረግ ነው። ጌታን እንዲወዱት ማድረግ። ቀደም እንዳየ ነው መስቀሉ ጋር እኮ ሰው ከሄደ መስቀሉ ኃጢአት ያስከፈለውን ዋጋ ስለሚያውቅ፣ ደግሞም የተለወጠ ማንነት ስላለው ኃጢአትን በአቋም ይጸየፈዋል። ደግሞ በኔቸር ይጸየፈዋል፣ በባህሪ ይጸየፈዋል። ብዙ እውነተኛ ክርስቲያኖችን ካያችሁ እኮ ኃጢአት ሰርተው ደስ ብሏቸው አይመጡም። ሰው ብዙ ጌጌት መላ ላይ መኪና መንገድ ላይ ሊሆን ይችላል፣ ታክሲ ላይ ሊሆን ይችላል። ማይሆን ነገር እናገርና ምን ነው ባልተናገርኩ እንጂ ደስ ብሎ አጠጣሁት ብለህ ትመጣለህ። የለም ይህ ያማኝ ባህሪ አይደለም እና ኃጢአት ሊሰራ የማይችልበት አማኝ እንደው ምንድን ለምንድን ነው የማያደርገው? ስንል ቅድም ያነበብነው ቲቶ ምዕራፍ ሁለት አለ አይደለም። በቃ የሚያስክድ አቅም አለን። ብዙ ጊዜ ይባላል እምነት በስራ ይገለጠ። እምነት ማመንህ ፓወርፉል መሆኑን እውነተኛ መሆኑን ወዲያው ምንያለ ፕሮዲስ የሚያደርግ ስራ አለ። ይሄ ሲሆን ነው እውነተኛ እምነት የሚሆነው። ልክ ጸጋው አድኖኛል ስትል በዛው ልክ ደግሞ ጸጋው ምን ያደርጋል ኃጢአትን እንድትንቀው ያደርጋል። ብዙ ሰዎች ይመስላቸው እኮ ወደ ክርስትና ሲመጡ በቃ ከሱስ ነፃ እንደወጡ ከጉል ባህሪ፣ ከሴሰኝነት ምናምን ሞክ ይሄ ስለተሰበካቸው አይደለም። ሴሰኝነት ኃጢአት ነው፣ ይሄን ብታደርግ ትሞታለህ፣ ትጠፋለህ ስለተባለ አይደለም። ከህግ አይበልጡም። ህግ የበለጠ በጣም አስፈሪ ነው። ግን ይሄ የተለወጠው ማንነታቸው ግን እንዲንቁት ወይም እንዲጸየፉት ያደርጋቸዋል። እና የጸጋው ጉልበት ታላቅ ሆኖ እንመለከታለን። ጠበቃው ደግሞ በሰማይ ስለኛ መቆሙ በራሱ ጋራንት ነው። በጣም በኃጢአት እንዳንጨናነቅ፣ የሆነ ሰራ ይሆን ገባ ይሆን አትልም። የዳነው ሰው ከእግዚአብሔር ጋር እያመለከ ቀጥ ብሎ ነው የሚሄደው። ለምን በሰማይ እጆቹን ይዘረጋለት ማንነት አለ። ሁሌም አሸናፊ ነው። ሙሴ በምድረ በዳይታቸው ላይ አደለም። ሙሴ እጁን ሲዘረጋ እስራኤል አማሌቅን ያሸንፋል። ሙሴ እጁን ሲያወርድ ደግሞ አማሌቅ እስራኤልን ያሸንፋል። የእኛ ሊቀ ካህን ኢየሱስ ግን ከሙሴ ይበልጣል አደላ እጆቹ ለዘላለም እንደተዘረጉ ሲባርከን ወደ ሰማይ የወጣው ኢየሱስ እንዲሁ ደግሞ ይመጣል። ስለዚህ ድል እንዳደረግን መቀጠል እንችላለን። ምናልባት ደግሞ ውድቀት አለ፣ አማኝ ሊስት የሚችልባቸው ነገሮች አሉ፣ ምንም ጥርጥር የለው እና እናያለን እኮ እነ ጳውሎስ አይተናል፣ ጴጥሮስን አይተናል ጴጥሮስ ከአዛብ ጋር ሲተባበር ጳውሎስ ከበርናባስ ጋር ሲከፋፋ፣ እነዚህ እነዚህ ጥቃቶች ሁሉ እንዴት ተጠገኑ ስትል የሊቀ ካህኑ ምልጃ ነው። ሌላው ራሱ ኢየሱስ የኢየሱስ የጌታችን ክንዶች በራሱ በጣም ብርቱ ናቸው፣ አይደለ እኛን እንዳንጠፋ ብቻ የያዙ ሳይሆኑ ከክፉም የሚጠብቁን ናቸው። የዮሐንስ ወንጌል ምዕራፍ 637 ላይ ምንድን ነው የሚለው? አብ የሰጠኝን ሁሉ ወደ እኔ ይመጣላልና ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም ማለ። እርግጥ ነው አንዱ ዋስትና ነው፣ አላወጣውም የሚል ሌላው ግን እጆቹ ላይ ያለን እኛ እንዴት አድርጎ በክብር የሚጠብቀን መሆኑን እንመለከታለን። ሌላው የእረኛው ብርታት፣ ዮሐንስ 10 28 ላይ እኔም የዘላለምን ሕይወት ሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸው። እኔ ይሄ ሁሉ መተማመኛ ያለው አንድ ሰው አይ በቃ ልጠፋ እችላለሁ የሚል ከሆነ ማንን እያደመጠ ያለው እያነበበ ያለው መጽሐፍ ቅዱሱን ነው ወይንስ ምንድን ነው እያነበበ ያለው ይህን እንመልከት ሌላ የደሙ የማንጻት ኃይልን ማየት እንችላለን ሮሜ ምዕራፍ አምስት ዘጠኝ ላይ ይልቁንስ እንግዲህ አሁን በደሙ ከጸደቅን ከእርሱ ከቁጣው እንድናለን ነው እንድናለን የሚለው የሆነ ነገር ብናደርግ የሚል አይደለም ብዙ ጥቅሶችን እንደዚሁ ማየት እንችላለን ምክንያቱም የፈሰሰልን ደም ከአቤል ደም ይልቅ የሚሻል ደም ነው የፈሰሰልን። እስራኤል በግብፅ ከተረጨላቸው ደም ይልቅ የሚሻል ነው። ለዘላለም የመቀደስ ብቃት ያለው ደም ነው። በመሰረቱ እንደው አሁን መጨረሻ ላይ ካነሳው አኳያ ኃጢአት ሊያሸንፈው የሚችለው ማን ነው? በእግዚአብሔር ጸጋ የተደገፈ ነው ወይስ ተጠንቅቄ በራሴ ጥረት መዳኔን ላስጠብቅ ብሎ የሚያስብ ሰው ነው የሚለውን እስቲ እንደው እንፈትሸው። እንደው እዚህ ገላትያ ምዕራፍ 3 ላይ ከህጉ አኳያ የተነገረ አንድ ቃል አለእና በጣም የሚገርም አይነት አገላለጽ ነው። ከህግ ስራ የሆኑት ሁሉ ከእርግማን በታች ናቸው ነው የሚለው ከቁጥር አስር ጀምሮ ለምን ሲባል በህግ መጽሐፍ በተጻፉት ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና ይላል እና ጻድቅ በእምነት ይኖራል ተብሏልና፣ ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ሕግም ከእምነት አይደለም፣ የሚያደርገውም ይኖርበታል ተብሏል ነው ሚለ አይደለም። ስለዚህ ምን እያለ ነው? አንድ ሰው በሕግ ስራ ጸድቃለሁ፣ የዘላለም ሕይወት አገኛለሁ ካለ ከሕግ በታች ሆኗልና፣ ህጉ የሚጠይቅበት የሚጠይቀውን ነገር ማሟላት አለበት፣ ማድረግ አለበት እያለን ነው ግን ይሄንን የሚሉ ሰዎች የግድ ከእርግማን በታች ይሆናሉ እያለን ነው። ለምን? ምክንያቱ ምንድን ነው? ማድረግ ስለማይችሉ ነው እንጂ ማድረግ ቢችሉ ኖሮ ህጉ ጻድቅ አይደል? ቅዱስ አይደል? አለመቻላቸው ግን ነሰሰርሊ ከፍርድ በታች ያደርጋቸዋል፣ ከእርግማን በታች ያደርጋቸዋል። በምን እናውቃለን? ሰው ህግን መጠበቅ እንደማይችል የሚለው ግልጽ ነው። ሮሜ ስምንት ላይ ሁሉም ሰው የሚያውቀው ነው ስጋ ለእግዚአብሔር ህግ አይገዛም አይደል እንዴ ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው ለእግዚአብሔር ህግ አይገዛም እና መገዛትን ተስኖታል በስጋ ያሉትም እግዚአብሔርን ደስ ለስኙት አይችሉ ስለዚህ ምንድን ነው እነዚህ ሰዎች በቃ ተጠንቅቀን ህጉን ጠብቀን እንደሚገባ ተራምደን መዳናችን ዋስትናችን ካላስጠበቅ ነው ይወሰድብናል ነው አይደል እሺ ይችላሉ ወይ ነው ጥያቄው የግድ አይችሉ በቃ ቃሉ ተስኖታል ብሎናል መጀመሪያም ለመዳን እንዳልቻሉት ሁሉ ለማስጠበቅም አይችሉም። ለማስጠበቅ አልቻሉም ማለት ምን ማለት ነው? በጣም በሚገርም ሁኔታ ጠፍተው ቀሩ ማለት ነው። በራስ ላይ እኮ መፍረድ ነው። ስለዚህ ይባሱን እራሴ ታግዬ ከኃጢአት ተጠብቄ ዋስትናዬን አስጠብቃለሁ ብሎ በጣም መጣጣር የባሰ ኃጢአትን ለማድረግ መንገድ ይከፍትላቸዋል እንጂ በጸጋው የተደገፈ ሰው በጸጋው የተደገፈ ሰው ጸጋው ከኃጢአተኝነትና ዓለማዊ ምኞትን አስክዶኛል ብሎ የሚያምን ሰው እግዚአብሔር ታማኝ ነው ስሙ ቦሮኪ ከኃጢአትም ይጠብቀናል እንደው ከዚህ ጋር እያይዤ ሮሜ ምዕራፍ 6 ቁጥር 14ን አነባለሁ ምንድን ነው የሚለው ኃጢአት አይገዛችሁምና ይላል ለምን ሲል ከጸጋ በታች እንጂ ከህግ በታች አይደላችሁምና ኃጢአት እንዳይገዛን ያደረገው ከህግ በታች መሆናችን አይደለም በራሳችን ጥረት መጠንቀቃችን አይደለም ከጸጋ በታች መሆናችን ነው። አይ ስለዚህ ምንድን ነው ማነጻጸር ያለብን? ቅድም እንዳልኩት ሮሜ ሰባትም እንዳለው ሰው ሳይወድ እየጠላው ሳይበረታታ በጣም እየተጸየፈው ስጋው አሰናክሎት ሰይጣን አሳስቶት መዓት ነገር ልንል እንችላለን። ዓለም አጓጉታው አባብላው ሰው ወደቀ። ሊወድቅ የሚችልበት እድል ሊኖር ይችላል። ሰው በስተቱ ቅድም ጠቃቅሳቸዋል ትልልቆቹ እነ ጳውሎስም ያው መከራከሩ ምኑ አንዳንድ ቃላቶችን መናገሩ ብዙ ነገር ተከስቷል በዳኑ ሰዎች ሕይወት ውስጥ በስጋ እስካሉ ድረስ ማለት ነው። እና ያ ሁኔታ ግን ወደውት ፈቅደውት አደለም፣ ተበረታተው አደለም፣ ተሳስተው ገብተውበታል እና ከጸጋው በታች ስለሆኑ ያው ጸጋ መልሶ ያነሳቸዋል፣ ወደ ንስሐ ይመራቸዋል። አጌን ቅድም ተጠቅሷል። ጌታ ኢየሱስ በላይ በሰማይ በጠበቃነት በአማላጅነት ያለውም ለዚሁ ጉዳይ ነው፣ ታሳቢ ተደርጓል። ይሄ ልንወድቅ እንደምንችል እንደዚህ ነው መታሰብ ያለበት እንጂ ክርስቲያን ሊሰራው የሚችለው ኃጢአት ተበረታቶ ኃጢአትን እንደውሃ እየተደሰተ ምናምን በእርግጥ ወንድም ሮዳስ እግዚአብሔር ይባርክ፣ ያነሳው አሉ ለካ የሐሰት አስተማሪዎች ወንድም ጸጋይን ጠቅሶታል ይህንን እውነት እውነተኛ እውነት፣ በጣም የተባረከው እውነት ጠልፈው ልበለው እንደው ድንገት ከአየር ላይ ጠልፈው ሳይድኑ ራሳቸው የዳነ ሰው አይጠፋም የሚል እንደመፈክር ተጠቅመው ከዛ እንደልባቸው ለመሆን የሚጠቀሙበት ሰዎች ሊኖሩ ይችላሉ። ምናልባት አንዳንዶች በቅንነት የእነዚህን ሰዎች አካሄድ በመፍራት ወደ ሌላ ጽንፍ ሄደው ደግሞ እነሱ ከህግ በታቸው ደመሆን ሄዱ። አይደለም ያንኛውን ተገና አድርገው የእግዚአብሔርን ቃል እውነት ስለ ዘላለም አለመጥፋት የተነገረውን እውነት ተገና አድርገው ስጋዊነት፣ ኃጢአተኝነት፣ ዓለማዊ ምኞትን የሚሰብኩትን እነሱን አብረን እንጋፈጥ። ግን የእግዚአብሔርን እውነት ግን በዚህ ምክንያት መቀየር የለም። ሁኔታዎች ናቸው እንደሚቀያየሩት፣ እግዚአብሔርን እውነት ይሄ አማኞች በጠቅላላ ሊያስቡ ይገባል። ይሄን ተገና አድርገው የሚሄዱትን መጋፈጥና እንደ እግዚአብሔር ቃል መቃወም ነው እንጂ ያለብን፣ ለዚህ ብለን ግን ያለመጥፋት እውነትን አንሰዋ። በጣም ችግሩ ምንድን ነው? ይሄ በአሉታዊ መንገድ ትምህርቱን የሚያነሱት ሰዎች እንዳሉ ሆነው ይህን ጥያቄ ሲጠይቁ ሰዎች መርሳት የሌለባቸው ነገር ኃጢአትን ያበረታታል። ኦኬ ኃጢአትን የማያበረታተው ምንድን ነው ታዲያ? ክርስቲያን ኃጢአትን እንዳይሰራ ምን እናድርግ ታዲያ? እናስፈራረው፣ ህግ እንጥቀስ። ቅድም ወንድሞች ስላነሳችሁት ነው። ያድርግ ይህን አታድርግ ነግር ያለው ትጠፋለ፣ ትወጣለ ከእግዚአብሔር መንግስት። እንደዚህ በለው የሚቆያለ እንደ አንድ ቀን እንኳን የእግዚአብሔር መንግስት አንድ ሰው ኖሮት ይቆያል እንዳለ ተጠርጎ ይወጣ። በዚህ ሜንታሊቲ ነው ይህን መወስም የሚቻለው ከህግ በታች አይደላችሁም እየተባለ መልሰን በህግ ልንይዘው ሰው ይሆናል። በዚህ ሜንታሊቲ እንኳን መግዛት እንችላለን። ዩሲ አሁን የኃጢአት ፍራቻ ከአይምሮ የወጣ አይመስለኝ ይህን ጥያቄ ሲጠይቅ ኃጢአት ስቲል ከላይ ሆኖ የሁል ነግር ያለው የሚላቸው አይነት ሰዎች ነው ይመስሉት። አን ወጣን እኮ ባርነት፣ ልጁ እኮ አርነት አወጣን አይደል? እን ከኃጢአት አይገዛችሁም። ይሄ አይገዛችሁም ማለት እኮ በሂደት እኮ አይደለም፣ አሁን አይገዛችሁም ልጇ አርነት አወጣችሁ። የክርስቲያን ሜንታሊቲ ሲጀምር አይምሯችን ጌታን እንዴት ደስ እናሰኘው ነው እንጂ ከኃጢአት ጋር ጨርሰናል። እንደው እንወድቃለን፣ አዎ፣ እንሳሳታለን፣ አዎ፣ ብዙ ችግሮች አሉ፣ አዎ። ግን ምናምን ሰው ጥያቄ አለ ከዚህ ጋር ተገናኝተው እግዚአብሔር ዝም እንደማይለን ቅድም የተነሱም ነገሮች አሉ። የእኛ ግን ዋናው አይምሯችን ምንድን ነው? እኔ ያው እኛ አልኖርም ክርስቶስ በእኔ ይኖራል ነው በቃ ለክርስቶስ እንዴት ልኑር፣ ክርስቶስን እንዴት ላስደስት ነው እንጂ ከኃጢአት ሜንታሊቲ ኮወተናል፣ ከኃጢአት ማስፈራሪያ ኮወተናል። ሕይወታችን ተቀይሯል። ሌላ ሕይወት ውስጥ ነው ያለ። መዳን ማለት ነው ሆነ። በቃ ተለውጠናል እኮ እንጂ እንደ ድሮ በብሉይ ዘመን እንዳሉ ሰዎች ኃጢአት ጋር ትግል ቀረኩ። እና በጣም የሚገርም ነው ያለንበትን ሕይወት ራሱ ማወቅ አለብን የሚለውን ማስታወስ ያስፈልጋል። እንደ አጭር ነገር እንበል እዚች ላይ እግዚአብሔር ቤት ውስጥ ተውት፣ ኃጢአት መኖር አይቻልም። በኃጢአት መኖር የማይታሰብ ነው። ለምን? ስለሞትን ኃጢአትን እያደረጉ መደሰት ዘሩበኛ አለና የማይታሰብ ነው። ይሄ በዳግመኛ ልደት ወቅት ያገኘ ነው ዘር። ግን ኢቨን አንዳንድ ጊዜ ኃጢአቶችን ስናደርግ ስንወድቅ፣ ቅድም እንደተጠቀሰው ኃጢአትን እንዳታደርጉን ብታደርጉ፣ ኢፍ ነው አይደለም። ኢፍ ውስጥ ነው እኛ ምንኖረው። እንኳን የኢፍ ኑሮ ነው እኛ ላይ ኃጢአት ኢፍ ነው። ምናልባት ብናደርግ ጠበቃው እንዳለ ተነግሮናል። ዋስትናችን ፍጹም ነው። መቼስ ሁሉ ነገር በክርስቶስ ደም ላይ ስለተመሰረተ ነው። ለምን ዮሐንስ ሲጠቅስም ኃጢአታችን ማስተሰሪያ ነው ብሎ ነው። ዋስትናችን እሱ ነው። ግን እግዚአብሔር ዝም ይለናል? እንደው አድርገን እንኳን አማኝ የሚቀጠው ቅጣት የለም ወይ? ቅጣቱስ ምንድን ነው የሚያመጣበት? ይህንን እስኪ ደግሞ በአጭሩ እናንሳውና ወደ ቀጣይ ጥያቄዎች ብንሄድ ምንድን ነው ብራውያን አስራ ሁለት ላይ ነው አባት የሚወደውን ልጅ ይቀጣዋል፣ የሚል ነው። ራይም ላይ አለ አይደለ፣ እኔ የምወዳቸውን እቀጣቸው እገሳቸዋለሁ፣ እቀጣቸው የሚል አለ። አሁን የዳነ ኃጢአት ሲሰራ፣ አሁን እያሉ ያሉት ምንድን ነው? የዘላለሙን ሕይወት ያጠዋል ነው። ስለዚህ በየጊዜው ከእግዚአብሔር ጋር ኮንትራት እያደሰ ነው የሚኖረው የሚል ነው። እግዚአብሔር ግን ውስጥ ለገቡት ሰዎች የሚላቸው ምንድነው? ልጆቼ ናቸው። አባት የሚወደውን ልጅ ይቀጣል ቅድም ግርማ አንድ ምሳሌ አቅርቧል አይደለ እናትና ልጅን ምሳሌ ያደርገው ያቺ እናት ልጁ ቢያጠፋ ቢቆሽሽ ሬድ ይሆናለች አይደለ ልታነጻው ብቻ ሳይሆን ሁለተኛ እዚህ አካባቢም ደግሞ እንዳይወድቅ ልትቀጠውም ጭምር ቤተሰባዊነት ማለት ይሄ ነው እግዚአብሔር ቤተሰብ ውስጥ ከገባም በኋላ ይሄ ነው እና በኃጢአት እንዲኖር አማኝ ውስጡም የሚሻይለውም አሁን እኔ ትምህርትን ብቻ አይደለም። ቅድም በደም ተነጋግረናል ግን ካደረገስ ቢያደርግ ቢያደርግ ስለ ዘላለማዊ ዋስትናናት በሰማይ ያለው ጠበቃው ይዞታል። ግን በምድር ደግሞ ይሄ ሰው አይ በቃ ኃጢአት ሰርቷል፣ ዝም ብሎ ይቀጥል? እንደ እግዚአብሔር እኮ ቀጥቶ አርሞ ዲሲፕሊን እንዲሆን አድርጎ እኮ መመለስ ይፈልጋል እንዲጠፋ በዙ አይፈልግም ስለዚህ ምን ያደርጋል እግዚአብሔር ይቀጣዋል ቅጣት አለበት ማለት ነው ይህን እንመለከታለን ሌሎች በመጽሐፍ ቅዱስ ውስጥ ብዙ እንመለከታለን አይደለ ለምሳሌ የጌታን ራት በአምልኮ በጌታ ራት ፊት በማይገባ ሲሆኑ ምንድን ነው ሶስት ነገር እንደውም ቀርበዋል ከእናንተ ዘንድ ይደከመዋሉ ተብሏል አያ ማኝ የገንዘቡ አቅም አንጠራርቶት ከሆነ እንደ ልቡ ሆናለው ገንዘብ አንዳንዴ ያበላሻል ወይንም ስልጣን ሊሆን ይችላል። አበላሽቶት ከሆነ ምንድን ነው የደከመው ተብሏል። እግዚአብሔር ያደክመዋል፣ ያወርደዋል፣ የተንጠራራበትን ነገር እግዚአብሔር ዝቅ ያደርገዋል። ልጁ ስለሆነ እንዲታረም በጣም አሁንም አልጨበጥ ያለ ሰው ከሆነ ለንስሐ ገላጋ የሚፈልግ ከሆነ እምቢ የሚል ከሆነ ደግሞ አልጋ ላይ የወድቅና ያን ጊዜ ቀና ብሎ ማረኝ ሊል ይችላል። ያዕቆብ መልእክት ላይ እንዳለው የቤተክርስቲያን ሽማግሌዎችን እንዳስጠራው ማለት። ካልሆነ ደግሞ በጣም እምቢ ካለ ደግሞ እግዚአብሔር ምን ያደርጋል? በቃ ወደ ቤት ግባ። አንዳንድ ያለ አንዳንድ ወላጆች ገብተው ይቆልፉበታል። በቃ ተቀመጥ፣ ከቤት እንዳትወጣ ይባላል አይደለም? ስለዚህ ይሄ አማኝ ምን ያደርጋል? ጳውሎስ የነገረን እንግዲህ አያሌዎች አንቀላፍተዋል። ቆሮንቶስ ውስጥ ከነበረው አመፅ አንጻር እግዚአብሔር አያሌዎችን በሞት ቀጥቷቸዋል። ግን በሞት የተቀጣው ሰው ይዘላል የሚል ሕይወት አጣ አላለም። እንደውም ከዓለም ጋር እንዳንኮንን በጌታ እንገሰጻለን ነው የሚለው። ስለዚህ ከኩነኔ የዳኑ ሰዎች ናቸው። ይልቁኑ ተግሳጽ ነው የገጠማቸው። እና እንዲህ እንዲህ አይነት ነገሮችን እንመለከታለን። የዘራው ማጨድ አለ፣ ብዙ ነገሮች አለ። እና ኃጢአት ያደረጋት ኃጢአት ዝም ብላ የምትቀር አይደለችም። የሚያስከፍለው ዋጋ አለ፣ የሚቀጣው ቅጣት አለ። እነዚህ እነዚህ ያለበት ቤተሰባዊ አስተዳደር አለ። በጣም የሚወዳቸውን የሚለው ነገር አባት የሚወደውን ይቀጣል። ኦልሬዲ እኮ ተወዷል ልጅ ሆኗል፣ ለዛውም የፍቅር መገለጫ ነው። እና ለምንቀጣውም ለየትኛው ነው ሲባል፣ ቅድም ኢፍ በሚል ቃል ገለጽ ነዋል። ያው ምናልባት ላደረግነው እኮ ነው፣ ለዛው እሱም ስለማይፈቀድ ነው። ያቺ እንኳን በስህተትም በአለማወቅም በመሰነካከል አዳልጦንም ወዘተ የምንላ እየጠላነው እንኳን ለገባንበት ለእሱም እንኳን በዚህ ስጋችን ላይ እግዚአብሔር የአባትነት የፍቅሩን ቅጣት ያደርጋል ቤተሰባዊ ቅጣት ያደርጋል እንጂ ይሄ ከመዳን ጋር የሚገናኝ ነገር አለ አደለም። ስለዚህ ኃጢአት እንደማይፈቀድ የሚነግረን አንደኛ ቃሉ ብቻ ሳይሆን አዲሱ ሕይወታችንም ጭምር ነው። የእግዚአብሔር አባታዊ አስተዳደርም ጭምር ነው አስተዳደርም ጭምር ነው እና እንዴት ይሄ አውዱን ያልጠበቀ ጥያቄ ነው። አውዱን ማለት ምንድን ነው? አንድ ሰው ጌታ ኢየሱስን አምኖ ዳነ ስንል የዳነው ከኃጢአትና ከኃጢአት ተገዥነት ሆኖ እያለ እንዴት ነው ቀጥሎ ወደዛ ሊበረታታ የሚችለው መስመሩ እኮ ቀየረ እኮ በፊት ከነበረ። ስለዚህ እኔ እንደ ሮሜን ምዕራፍ ስድስትን አሁንም ላንብበው፣ ሁልጊዜ እንጠቅሰዋለን። ምንድነው የሚለው? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን? ብሎ ጥያቄ ይጠይቃል። ከዚ አይደለም ነው መልሱ። ለምንድን ነው ሊሆን የማይችለው? ቁጥር ሁለት ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? በቃ ነባራዊ አውድ ይሄ ነው፣ አውዱ ይሄ እንዴት እንኖራለን ብሎ ይጠይቃል። እኛም የምንጠይቀው ይሄንን ነው። ተከራካሪዎቹ አለበለዛ ከኃጢአት ነፃነት አልወጣም አላመነም ማለት ነው። በቃ ይሄ ወደ አማኞች ማህበር የሚቀላቀሉ የአፍ አማኞች አሉ። አሁን ሰዎች ሁልጊዜ የማያስቧቸው እነሱን ነው በዳኑት መካከል የሚቀላቀሉ አማኝ የሚመስሉ ግን ያልሆኑ እግዚአብሔር ሲያያቸው ማለት ነው። እንደነዚህ አይነት ሰዎች እንግዲህ ዝም ብለው እንደ ድሯቸው በኃጢአት እየተደሰቱ የሚቀጥሉ ምናልባትም፣ እነዚህ ያን ቅድም የተባሉት አይነት ሰዎች አንዴ አልጠፋው በቃ እንደፈለግኩ ልሆን የሚሉት እነሱ እኮ እንደዚያ አይነት ሰዎች ናቸው። አምነናል የሚሉ ግላን አምናሉ ድነናል የሚሉ ግን ያልዳኑ ናቸው። እነሱን በማየት እነሱ እንደ አማኝ በመቁጠር ሊጠፉ ይችላሉ ወደ ማለት ይሄዳሉ። እነሱ ከዚህ ውጭ ነው ማድረግ ያለብን እያወራን ያለነው እውነተኛ አማኝ ሆኖ ከልቦ አምኖ እግዚአብሔር የመዳን ዋስትና የሰጠውን ሰው አያጠፋውም ነው እያልን ያለን። መልካም እንደው እንደ ተጨማሪ እነዚህ ነገሮች ኃጢአት ኢቨን በጣም ሲሪየስ መሆኑን በእግዚአብሔር ቤት የምናየው ሽልማቶቻችንን ብሎ ያሰጣሉ። መዳን ስጦታ ነው። የዘላለም ሕይወት ስጦታ ነው። ሮሜ ስድስት ላይ እግዚአብሔር በጸጋ ስጦታው እና በመጥራቱ ጸጸትም በቃ እግዚአብሔር ስጦታ አድርጎ ሰጥቶናል። ነገር ግን አክሊል የሚባል ሽልማቶች ደግሞ አለ። ለእያንዳንዱ እንደ ስራው ዋጋውን የሚሰጥ ደግሞ ጌታ አለ። እያንዳንዳችን የተሰጠንን ተልእኮ በአግባቡ ስንወጣ ሽልማት ይኖረናል። ከዛ ተልኮ ውጭ ስንወጣ ደግሞ የምናጣው ነገር ይኖራል። ይሄ ደሞዝን ማጣት ተብሏል። ለምሳሌ ሁለተኛ ዮሐንስ ስምንት ላይ ወይም ደግሞ የፊላደልፊያ ቤተክርስቲያን ላይ ማንም አክሊልን እንዳይወስድብህ አጥብቀህ ያዝ። አክሊል ሽልማት ከላይ የሚቀመጥ ነገር ነው። ከዚህ የሚታይ ነው። ሕይወት ግን እኛ ማንነት ነው። ውስጣችን ነው። ያ የእግዚአብሔር ቤተሰብ አካል መሆናችን የሚያሳይ ነው። ሶ ኃጢአት ሲሪየስ ነው። እግዚአብሔር ቤት ቀልድ የለም። እግዚአብሔር አምላካችን ቅዱስ ነው የሚለው ነገር ሊሰመርበት ይገባል። ተመልካቾቻችን፣ እስካሁን ባነሳናቸው ጥያቄዎች መጽሐፍ ቅዱሳዊ የሆነውን እውነተኛውን መረዳት እንዳገኛችሁ እናምናለን። ልንላችሁ የምንችለው ዋና ነገር ምንድን ነው፣ መጽሐፍ ምን ይላል ብሎ መመርመር ጥሩ ነው። ትምህርቶች ከሰዎች መጀመር የለባቸው ትምህርቶች ከሆኑ የአንዳንድ ሰዎች እንቅስቃሴ መጀመር የለባቸው መጽሐፉ የሚለንን አሜን ብለን እንቀበልና በመጽሐፉ ሌሎችን እንመረምራለን። ከመጽሐፉ ተነስተን ሌሎችን እንመለከታለን። ልክ የዘላለም ያገኙ ሰዎች አይጠፉም ስንል ርስ ይዘን የተነሳ ነው የጌታን ቃል ነው። ይህን ቃል አሜን ብለን እንቀበላለን በቅድስና ኑሩ አሜን ብለን እንቀበላለን ሁለቱ መጽሐፍ ቅዱሳዊ ስለሆነ በተረፈ ሌሎች ጥያቄ ካላችሁ በኮሜንት መስጫ ውስጥ ልትሰጡን ትችላላችሁ እንደዚሁም ከስር በተቀመጡት ስልኮች በመደወል አስተያየቶቻችሁን ብታደርሱን እንቀበላለን በሚቀጥለው ክፍል ተጨማሪ ሀሳቦችን ይዘን እንመለሳለን እስከዛው ድረስ የጌታችን የኢየሱስ ክርስቶስ ጸጋ እና ሰላም ለእናንተ ይሁን ጌታን ኢየሱስ ክርስቶስን ባለመጥፋት ከሚወዱት ጋር ተብሏል ሰላም ለእናንተ ይሁን አሜን